ማምንድ ነው? አባቴ ናፈቀኝ። ኧረ እባክህ ልክ ልኩን ተናግረው ስታበቃ ናፈቀ። ይኸውልህ ላይ ቅርታ ፈልገው ከሆነ ሳሎን ነው። እሺ እዚህ አይደለም። እና አንቺ ፕሮግራም ላይ ማለት አባቴን ላፍ እላልክ አይሻልም? በኋላ ከልጅነት እስከ አውቀት ከልጅነት እስከ አውቀት እንደ የስጋ አባቴን ላገኘውና ናፍቆቴን ልወጣ ምን ችግር አለ? አንተ ሙድዬ ያስክ ነው እንዴ? የምሬን ነው ዘሩ ሞላ አባቴ አይደለም እንዴ? እኔ ለዚህ ቤት ማደጎ ልጅ ነኝ እንዴ? እውነትህን ነው? አዎ እንዴ፣ እናቴ ኮናት በር ላይ ጣለችኝ። ከዛ እነሱ ወስደው አሳደጉኝ እንጂ የስጋውን ድማችሁ እኮ ለእናንተም አይደለሁም፣ ያንቺም እኮ አይደለሁም። ማይ ጋድ! ታዲያ እኔ ይሄንን እስካሁን እንዴት አላውቅም? እኔም ስሰማ አደንግጫለሁ። ዴ ታሾፊያለሽ እንዴ አውሮፓ ወደ ኤስያ ከኤስያ ወደ አንታርክቲካ እየዞረ እኮ እኔ እየፈለገ ይሆናል እኮ። አውሮፕላን ላይ ነው እንዴ ወደቀው እንዴ? ቢሆን ነው እንጂ እውነት እሱ የስጋ አባት ይሁን እዚህ ቤተሰብ ላይ ቁጭ አደረገ የነበር እንደዚህ አያረገውም ነበር። እባክሽ እህቴ፣ አብረን ባሳለፍንባቸው በእነዚያ ግሩምና ድንቅ ጊዜያቶች ጠይቅሻለሁ፣ እባክሽን፣ እባክሽን ይሽበል። በቃሻ ካለቃቅስ ይሻ፣ አብሮ አደጌ ምን ነው አብሮ አደጊ? ቢሮዬም ቱና እናወራለን። እሺ እሺ፣ ፋዘር መልካም ቀን። ምነው ዛሬ ስልክ ላይ ቢዚ ሆን ሽሳ ምንዋክ እቼ የጀንበር ኳት ያፋልኩኝ ፕሮግራም ቢዚ ያጠቃኛለች። ኧረ ተይ ተይ ተይ፣ ይሄ ከሚዲያ ወደ ሚዲያ መዝለል ይቅርብሽ። እኔ እኮ ፊልሙ ምነው ነው ቀዝቀዝ አለው ለካ እናጅሪት ከአንዱ ወደ አንዱ ከአንዱ ወደ አንዱ እየተገለባበጣችሁ ዱብ ዱብ እያላችሁ ነው። ወይኔ የምልሽ ባለፈው ፖድካስት ጀምረሽ አልነበረም እንዴ? አዎ ምን ታደርገዋለህ አባብዬ? ያው ማህበራዊ ግዴታዬን ልወጣ ብዬ እኮ ነው። ማህበረሰቡን እኮ ግራ አጋባችሁት። የጠፋን ቤተሰብ ማገናኘት እንዴት ደስታ እንደሚሰጥ ስለማታውቅ። ታዲያ ለምን ስራሽን ከእኔ ባለቤት ሹልክ ብላ ከሄደችው ከእናትሽ ካዛሉ ለምን አትጀምሪ ባለ የቆየ የማፈላለግ ልምድ አውቆ የጠፋን ፈልጎ ማግኘት በጣም ከፋል። ከሚዲያ ሚዲያ ስትዘይ መጨረሻሽ ሚኒ ሚዲያ አልፎም እንደገና ከንቱ ሚዲያ ሆነሽ እንዳትቀሪ። ሰው በሙሉ ተጠፋፋሉ እንደሚሉ ሄሎ፣ አቤት። የበየነ አባትሎት? እሺ እሺ። በቃ እዛ ባለው አድራሻ ቢሮ ይምጡና እናወራለን። እሺ እሺ

እኔ አስር ጊዜ አባቴ አባቴ አትበልብኝ። ገንዘብ ልትጠይቀኝ ይፈልገህ እንደሆነ እንደውም የእንጀራ አባት። አዲስ ወደ ገንዘብ የሚለወጥ የቢዝነስ ሀሳብ ይዤ መጥቼ እኮ ነው። ታዲያ ይህን እና እዛ የፈለግበት ቦታ ደውተዋል። እንደው ስልታ የሚለኝ ምን ብላንክ መንዛሪ ይመስላል? አይደለም አባቢ፣ እኔ ስራ ለመስራት ካለኝ ፍላጎት የተነሳ ማለት ነው። አንተ በገንዘብ እኔ ደግሞ በአይዲያ አብረን እንድንሰራ ብዬ እኮ ነው። ምንድን ነው አይዲያ? ሰፈር ለሰፈር እየዞርኩ ለአካባቢው ማህበረሰብ እላላካለሁ። ሱቅ ሱፐርማርኬት እየዞርኩ በተመጣጣኝ ዋገር እላላካለሁ። እና ይሄ ነው አዲሱ የቢዝነስ አይዲያ። አሁ በኪሎ ሜትርና በሜትር እኮ ክፍያው ትችለታለሁ፣ ታሪፋው ትችለታለሁ። እንደው ምን ስትል እንደው፣ ምን ይሁን ብለህ ይሄንን ስራ ነው ብለህ አሰብከው? አባቢ ይኸውልህ እንደ ድሮው እኮ የሚላላክ ትውልድ የለም። ይሄንን ክፍተት አይቼ እኮ ወደ ስራ ለመግባት የወሰንኩት። ይሄ አይዲያ ሳይሆን ኢቶ ዲያ ነው የሚያስብለው። ልንገርህ፣ እንዲህ አይነት ነገር በኔ በኩል ተቀባይነት የለውም። መነሻ ገንዘብ ስጠኝ እና ሰርቼ ላሳይ። ዱዲ ዱዲ ዱዲ አላቀምሰም ነው ነው ውው ከዚህ በኋላ ልጅ ላይ አይደለሁም። አባት አይደለም እኮ። አዎ ከዚህ በፊት ተጠራጥሬ ነበር፣ ግን ዛሬ አረጋግጫለሁ። ልጅ አባት አይደለም። ወይኔ! ዘሩ ሞላ እኔ ለካ መሞቻዬን ነው ስቀልብ የኖርኩት።

እናቴ እርቦታል ማለት ነው ያው እህል ተጠመሰ በአንድ ሰዓት ነው ተበድለ የለም እንዴ ታዲያ ምን ነው እስካሁን አጥንት ወጥቷል ገረጣ እስኪ ታሪኳዬ አንድ እንጀሮ አነጠፍ አድርጊባት ወጡም ደግሞ አትሰስቺ እንዲ ምንድን ነው ገልበጥ ከልመሳ አድርጊው እንጂ ተይ ተይ ተይ ታሪኳ እንዴ እህል መጫወሻ ነው እንዴ አይደና ቤተሰብ ማጣት አይደና ቤተሰብ ማጣት ልብላ በዚህ አይነት ጋይዘሩ አንተን ከቤታቸው ማባረራቸው ልክ ናቸው። እንዲህ የበላ እስከ ዛሬ መቻላቸው። በዚህ አበላለህ እኮ አይደለም ጋይዘሩ ፋው አይችልህም። ትክክለኛ ወላጅ አባቴን ሳገኝ እንተዛዘባለን። ግድ አንተ ምን የመሰለው አባት አለ አይደል? እን ማን? ይሄ ዘሪው ማን? ዘሪው አካሪያችሁ ማ? ይህ ቤተሰቡን እያስተቃየ የሚያስተዳድረው ውድፈላ ጋይዘሩን እንዲሆን ይሄ ዘሪውን ያልከው ምን ነው? ለእኔ ዘሩ የእንጀራ አባቴ ነው። እጭ እንግዲህ አትጨማለቅ። እንግዲህ ከጋይ ዘሩ በላይ አባት ከየትም አይመጣም። እሺ እውነት ነው። እኔም አባትነትን በፌክ ልጅም ቢሆን አጣጥሜዋለሁ። አየሻደፍ እንዴ ሰድበሽ ለሰዳቢ እንደሰጠሽ ነው። አይቶ በፍርድዬ እንደዚህ እንደ ጓጓሁም አትቀርም። መንታ መንታ መንታ መንታውን ነው ማሳቀፍን ያንተ ሚስት ረባኪሽ መንታ መንታውን መንታ መንታውን ታይፈስና ታይፎይድ ቻምለው ምን እንደሆነ ታውቃለህ በቀን አራትና አምስት ጊዜ ከዘሩ በተሻለ የሚመግብ ቤተሰብ እንዳለኝ ይሰማኝ ከመቼ ጀምሮ ነው እንደዚህ ሊሰማ ይሄ የቻለ ሁል ጊዜ እስኪ ሰምብለ ተመልከተኝ እስኪ እየኝ እን እኔ ከዚህ ቤተሰብ ማን ነው የምመስለው እውነትህን ነው ደምግባትህ ሙለት ያለው የሀብታም ልጅ ነው የምትመስለው። እኔ እንዲያውም እውነቱን ንገረኝ ካልከኝ ከዚህ ቤተሰብ ውስጥ ማንንም አትመስልም፣ ትለይብኛለህ። ቀድሞኔ ሆዴ ነግሮኛል። ጋይዘሩ የዩኒቨርሲቲ ምሁር ይበቃልም ቢሆን የማዕረግ ተመራቂ ነው። ወይዘሮ አዛሉም ኢኮኖሚስት ምዕራብ፣ ዘሩም ያው ባይሳካላትም ሁል ጊዜ የምትታትር አርቲስት ናት። አንተ ግን እንዲሁ እንዲሁ ዝም ብዬ ሳይህ ለሆዴ ያደርግ ከርሳም ቢጤን እኮ እኔስ ምናምን ከዚህ ቤተሰብ ጋር ምንም የሚያገናኘ ነገር የለም። ስለዚህ እኔም ቤተሰብ የሚመስለኝ ሌላ ቤተሰብ እንዳለኝ ውስጤ ነግሮኛል። እዚህ ላይ እውነት አለ ታዲያ። እኔ ምን ልርድ? በፍርዱ የእንጀራ ቤተሰቦችን ከስሼ እንዴት ብዬ ሀብት መካፈል እንዳለብኝ አቀጫለሁ። ይሄ ይበል የሚያሰኝ ስራ ነው። በህገ ነክ ጉዳይ ደግሞ በማንኛውም ፍርድ ቤት ጠበቃና የህግ አማካሪ እኔ አቶ በፍርዱ ፍታወቅ ከጎን ነኝ፣ ልረዳ ዝግጁ ነኝ። በጣም ንብረት ተካፋይ እንደመሆን መንገዱን ታሳየኛለህ። ጥሩ ሙሉ ክፍያ መቶ ሺ ትከፍላለን። ቀብድ ግን 50 ሺህ ብር ታመጣለህ። አሁን ልካፈል አይደል እንዴ? በፍርድዬ እንዴ ሲያንስ ነው ሙሉ ንስብ እ ሲያንስ ነው አይደል? በጣም ጥሩ ይሄንም ቤተሰብ እንደ ጉንዳን ረብሼ እንደ ፈንዲሻ በትኜ ከየአቅጣጫው የውርስ ጥያቄ እንዲነሳ የማድረጉን ስራ አሁን እጀምራለሁ። በጣም ጥሩ ካንተ ጀምራለሁ። ጋይዘሩ ምን ምን አላቸው? በትጉ መምህርነት አንቱ ተብሎ የተሸለሙ ትልቅ ዋንጫዎች፣ የተለያዩ ቦታዎች ላይ መሬት መሬት አላቸው። አዎ የሁም ድንግል መሬት አቅሙን አይተን እዚህ የመኖር ፍላጎታችን እንዳይነሳሳ፣ ውጭ ሀገርና ደግሞ የተለያዩ ቦታዎች ላይ መኪኖች አሉት። ይህ ሁሉ መኪና እያላቸው ነው ጫማቸው እስኪንሻፈፍ በእግራቸው የሚሄዱት። ገና መች ነገርኩና፣ አስራ ሁለት ቤት አለው። አስራ ሁለት መኖሪያ ቤት አይ ሲም ካርድ ነው በሱ ስልክ ደውሎ ላያቅም

ግን እንኳን በዛ ብባላለሁ። አባቴን ማለት የአባቴን ስም ሳገኘው ነግራቸዋል። ግን አሁን ቤተሰብ ፈልጌ ነው የመጣሁት። እኮ ቤተሰቦች ለማግኘት እንዲረዳን ያሉን መረጃዎች ብትነግረን፣ ያው የሚያውቁትም ሰዎች ይጠቁሙናል። አባትም ደግሞ በሕይወት ካለ ያገኛል። ማለት እኔ በዛብነኝ ያሳደጉኝ ዘሩ ሞላ ኃይሌ እና አዛረች ወልዱ ናቸው። ከበር ወድቄ ነው ያገኙ እና እንዴት ያሉ እንዴት ያሉ ቤተሰቦች መሰሏችሁ? በጣም ደግ ሩሩ፣ ሰው በልዱ የጠገበ የማይመስላቸው የሚመስሉ የሚመስሉ ግን ጨካኝ፣ ጨካኞች ናቸው። በተለይ ሰውዬው በተለይ ሰውዬው፣ ማለት ምንድነው ሰውዬ አሳዳጊ ነው እሱ። እኔ ተንቀልቅሎ በር ላይ ከፍቶ ኖሮ ውሻም ቢሆን ጎተት አድርጎ እኔን ተንከባከቡ አቀማጥ ላይ አሳድገ የፎቶ ማስረጃ አለ? የለኝም። ደግሞ ምን ፎቶ እኮ ግዴታ አይደለም። እኔን ያየ አባቴን ያየ ማለት ነው። አባዬ እኮ ነኝ። እኔን ብታይ አባዬ ራሴ አባዬ እኮ ነኝ። ምንም አንለያይም እኔ እና እሱ እኮ ምን ግን ደግሞ አይኖ ወይ ራሱ ያስታወቃል፣ አይኖ ያስታውቃል። አባቴ ይመጣል አባቴ እየተሰቃየው ብነ ባንክ ድረስ ባንክ ድረስ ላይ ተንገላቶ። አስተዳደግህ እንዴት ነው? እሳት ላይ እሳት ላይ ያደጉት በተለይ እንጂ አባቴ እንዲህ እሳት ላይ ከልጆቹ ለይቶ ቀጥል ርር ያደረገን ያሳደገኝ፣ እንደዛ ነው ያሳደገኝ እንዴ። እኔ እንዳደግኩት እኔ እንዳደግኩት፣ ማ ማንም አላደግም ማንም አላደግም። ማንም አየው ይሄንን ስቃይ ማንም አየው ላለሁ ማንም አየው። እኔ እንጃ አላውቅም። በተደጋጋሚ ጊዜ ይመጣል። ማን ማን? አባቴ በህልሜ በጆሮዬ ይመጣል፣ ሹክሹክ ይላል። ልጄ ልጄ፣ አለሁልህ፣ ትንሽ ጊዜ ጠብቅ፣ ግዴለም፣ ግዴለም ይለኛል። ኧረ እኔ አባቴን አፋልጉኝ።

እየለገን ማለት ነው። ከበፊትም እኔ አቋማቸውን ሲሾፎ በዛብህ የጋጅ ዘሩ ልጅ እንዳልሆነ እጠረጠር ነበር። ምን እሱ ብቻ ጋቢናቸው እንደዚህ ፍሉካሽ ፎቶ ታውቃለህ? ምንም እንደማይመሳሰለው ነው የምነግርህ። በዛ ላይ ደግሞ ኢንተርቪው ላይ የየየ ሲል በቃ ፋዘርን ያስታወሰኝ። አሁን እሺ ባና እኔ ቤተሰብ አለኝ፣ ምን አለኝ? ምንም የለኝም እኮ። ለምንፋዘር አላግተው ለካግጂ ነው አንተ ደግሞ ቀበሮ ነገር ነህ በእናት በየ ምክንያቱ ማለቃ ቀስ ትወዳለህ ይልቅ ይኸውልህ በዛብህ ፋዙ ኮ እንዲያገኝ ከጎኑ ልንሆን ይገባል ዲታ ከሆነ ኮ ለኛም ሊተርፍ ይችላል የምን ትርፍ ትርፍን ተወና ማለት ማዘር ይዋግና ምን ያክል እንደት ጠኒ ቢደበርባት ነው በእናት ሰው በር ላይ ዱቅ አርጎ የተቀየሰችው እሷ ምን ታርክ እንዴ ፋዙ ኮ ጥሎት ላሽ ካለ ያላትን አማራጭ ነው የተጠቀመችው በዛ ላይ አት ፋዙ ኮ ሲግን ማለት ነው ልጅ ዳይፐርስ ሲጠል ነው ልጄ ምናምን እያሉ ከቻሳ ማለት ነው በጣም እንደ በዛ አይነት ፋዙካ ደግሞ ከላይ ሲገጭ ሀ ዳይፐር ስትጥል አይደለም ራረ ስራ ጀምረ ዶላር ስትጥል ነው ልጄ የምትባለው። ክመለኛ ከሆነ ቢመጣም አይቆጭም። ያርግላት ያራድዬ ልጅ አባት ግን፣ በዚህ መሀል ማለት ነው የሆነ ጭዊ ያለ አይመስልሽም? አንቺ እኮ ቀመረኛ ነሽ። ምን አይነት ጭዊ እል እንዴት ሲስቱካው ፕሮግራም ላይ ሊቀርብ ቻለ? የሆነ ኦንላይን ቢዝነስ ምናምን እየሰሩ እንደሆነ አልተሰማሽም? እሳቴ

ሰላም ውድ ተመልካቾቻችን፣ እንግዲህ በባለፈው ሳምንት ለ26 ያህል ዓመታት እናትና አባቱን ሲፈልግ የቆየ አንድ ወጣት እዚህ ስቱዲዮአችን ድረስ ጋብዘን ነበር። ዛሬም እንደዚሁ ጋብዘነዋል። እንኳን በደህና መጣህ። እንኳን ሰላም ቆያችሁ፣ ደህና ጠበቃችሁ። በእውነት በጣም ነው የማመሰግነው። ምንም አይደል። እንግዲህ በባለፈው ሳምንት ለ26 ያህል ዓመታት እናትና አባትን ስንፈልግ እንደነበረ ለተመልካቾችን ማጫወተን ነበር። ምን አዲስ ነገር አለ? ህዝቡ አቀባበሉ ናኔ ጋር ናኔ ጋር እኔ አሳድጋለሁ፣ ናኔ ጋር። እንጃ አላወቅም። ይሄ ህዝብ ማለት እናት ይሄ ህዝብ ማለት አባት ማለት ነው። እንጃ ብቻ፣ ሁሉም እኮ ነው ላሳድግህ ያለኝ። አዎ፣ ከዚህ በላይ ወዴት ነው የሚያሳድጉ? በዛት ተው እንጂ። ለማንኛውም እዚህ ቦታ ላይ አይተነዋል የሚሉ ሰዎች አልገጠሙም ብዙ ጊዜ ወደ ኤርታሌ አካባቢ ወደ ስምጥ ሸለቆ ተከትሎ በአባይዋ መፋሰሻ አካባቢ አይተነዋል የሚሉ ሰዎች አሉ። ቤተሰቦች ቱሪስት ናቸው። እንዲያው ሀብታም ስለሆኑ አንድ ቦታ መቀመጥ ደግሞ ያቅበዘብዛቸዋል። ለዛ ነው እኮ ማግኘቱ አዳጋችኋል። ይገርምሃል ያንተም ቤተሰቦች ከማገናኘት ሰሜን ኮሪያና ደቡብ ኮሪያን ማገናኘት ቀል እንግዲህ የሚቀልሽን የምታውቂው አንቺ ነሽ። ብቻ ከከርታቱ አባቴ ጋር አገናኘ ውድ ተመልካቾቻችን እዚህ ስቱዲያችን ሌላ እንግዳ ጋብዘናል እስቲ እንግዳችንን ወደዚህ እንጋብዛቸው ግብዣ ግብዣ ካለውማ እኮ እኔም እኮ ባዶ እኔን እኮ ነው የወጣሁት አቶ በቀለን ወደዚህ እንዲገቡ እንጋብዛለን አቶ በቀለን በእዛብህ እኚህ ማን ይመስሏል የአባቴ ጎረቤት

አገኘታችሁ፣ ምን ተሰማህ? እኔ ልጄን በሕይወት አገኘዋለሁ እያስብ አላውቅም ነበር። እኛም አለሁልህ አባትህ መኖር ከተማ ላለውል ምንም ለሀያ ዓመታት ለፍቼ በውጭ ሀገር ያጠራቀምኩት ንብረቴ ማን ይወርሰዋል ብዬ ስጨነቅ ነበር። እኔ ፈላ ጊዜውን

መበርታት ነው እና በር ሳጣ ሲጨምቀኝ፣ ደህና በር ፈልግ። እሳት ላይ ነው ጥለኝ። ደህና የሀብታም በር ላይ ጥለኝ ቢሆን ኖሮ የት በደረስኩ። አለ አሳዳጊዎች ጥሩ ሰዎች አለበት። ሰውዬው ቋንቋና ነው ምግብ ምግብ እንኳን አይሰጠኝም ራ በህይወት ዘመን ያጠራቀምኩትን ሀብት ንብረት አውርሼ የክስ ግዴት ነው ግድ ነው እሱማ ግድ ነው። እንግዲህ እንደዚሁ በመታየት አባትና ልጅነታችን ተማምናቸዋል። ግን የዲኤንኤ ምርመራ የምናደርግ ይሆናል። ያለም ዲኤንኤ የሚባል ነገር የለም። በህግ አምላክ፣ አንቺ ሴትዮ ዲኤንኤ የሚባል ነገር የለም። እኔ እና እሱ ልጅና አባት መሆናችንን ተማምነን ጨርሰናል። እ ም ልርዳ ሲያዩ ለእርዳታ መጥተው መስላለህ። ድሮስ ከተረጅነት መች ተላቀ ታውቅና ነው ይዘ ስነ ስርዓት በአይምሮዬ ላይ ኢኮኖሚያዊ ጫና እየፈጠሩ ማን ነበር ስምህ? በማንኛውም ፍርድ ቤት ጠበቃና የህግ አማካሪ አቶ በፍርዱ ፍታወቅ። በፍርዱ? አቤት። ውጣ! ውጣ! ከመውጣቴ በፊት ወደ መጣሁበት ጉዳይ ልግባ። ቶሎ ግባና ውጣ። አመሰግናለሁ። በቅድሚያ በዛብህን ከጎዳና ላይ አንስተው ለክብር ባያበቁትም ስላሳደጉት ግን ላመሰግኑ እወዳለሁ። ማን ነው ያለው? እንግዲህ የለም። እሱን ህግ የሚፈተው ጉዳይ ይሆናል። አንድ በጉዲፈቻ ያደገ ልጅ መብቱ እስከ ምን ድረስ ነው የሚለውን ላስረዳሁት የመጣሁት አንድ ነው። ሰውዬ ጤና የለህም ልበል? ስለምን ጉዲፈቻ ነው የምታወራው ነው ወይስ ቷ ምንም የላለውት የተነከት ነገር የለም። ዛሬ የበዛብህ ወላጅ አባት ልጃቸውን በክብር ለመውሰድ ይመጣሉ። ተመስገን እንደው ችግሬን አይቶ ከላይ ላይ የሚያነሳልኝ ሰው ላከልኝ ማለት ነው። ተመስገኑ እንዳለ ሆኖ እርሶን በድለው እንዳሳደጉ ስላወቁ ልክ ወላጅ አባቱ እንደመጡ እግራቸው ላይ ወድቀው ይቅርታ ይጠይቃሉ። ቀለ እያለህ በቀለ አንተነ ልጅ እንደዚህ አድርገህ ያሳደግኸው አፋቸው ነው እንጂ ሆዳቸውማ ሻሽ ነው። የተራባ ጉራሽ ነበሩ። ታያቸው ግን ሲታይማ ደህና ሰው ይመስላል። ይሁን አይኑ ቁልጭ ልጭ ሲል እ አባዬ ፊት ቁጣ እኔን ቁጣ አባዬ ፊት ኑሮ ተወዶብ ነው እንጂ በፊት እኮ ከልጆቼ ለይተ ነበር። በበርበሬ እጥን የምታደርግ ልጆቼ ለብቻ አድርገህ ቀየጦ ሳን እያበል፣ ለኔ ግን እጅ እጅ የሚላል ልጫ ነበር እኮ የምታበል። ኧረ ተው በቃ እንደ ይቅር በላቸው በዛው። ምንም ቢሆን እኮ አሳድገው ስላሳደግክልኝ አመሰግናለሁ። አእ በልጅነቴ የምን አይነት ልጅ ነበረ? ምኑን አውቄው እ በጨርቅ ጥቅልዬ እንደጣልኩ ነው የማውቀው። እሱንም አንተ ሆነ ነው። ገንዳ ውስጥ ብትጥልኝስ? ወንዝ ውስጥ ትቦ ውስጥ ብትጥልኝስ? እኔ የምልህ አባዬ ታዲያ እንዴት ነው ሀብቱን በስሜ የምታዘዋውርልኝ? መቼ ነው? የዲ ኤን ኤ ምርመራ ውጤት ከታወቀ በኋላ ትጠራጠረኛል። እኔን ትጠራጠረኛል። ልጅ እንደሆንኩ ትጠራጠራል። እኔም እኮ ልጅ እንድትሆን ነው የምፈልገው እንዴ አባዬ፣ ነኝ አልኩ እኮ፣ በቃ ነኝ። ደግሞ ጊዜ ከመሄዱ በፊት እኮ ቶሎ ብሎ ሀብትን ቦታ ቦታ ማስያዝ ጥሩ ነው። እንደ ምን ይታወቃል። እሺ፣ እና ፈጥነዋለን። ሰው ማመክረር ያለው ይፍጠን መፍጠኑ ጥሩ፣ የሚገጥመን እኮ አይታወቅም። ለዛ ብዬ እኮ ነው ጓደኞቼ ናቸው። ወላጅ አባቴ ነው። ምን መተዋወቅ ያስፈልገዋል? ቁርጥ አንተን አይደል እንዴ የሚመስሉት? እንዴ ምን እሱ ብቻ፣ ደምግባታቸው፣ ግባታቸው፣ መልካቸው፣ ቁመናቸው ምናምን። አንድ ሰው ሲመሳሰል ውሎ ቢያደር ቁርጭምጭሚቱ ይመሳሰላል። አንድ አይነት ይኸኛል። በፊትም አቶ ዘሩ አሳዳጊው እንደነበሩ እጠረጥር ነበር። እርሱን ሳይ አይደል እንዴ እርግጠኛ ሆንኩት። ተውተው፣ በእናትህ የእሳቸውን ነገር አታንስ። እነሱ ሲወጡ ሰርቆ እየበላ ነው። እንደውም አንዳንዴ ቤት ውስጥ የሚላስ የሚቀመስ ነገር ምናምን ሲከለክሉት ከእኛ ጋር ተመላሽ እኔ ነበርኩ የሚሰጠው። ወይኔ ልጅ ሲያዩት እኮ መልካም ሰው ነው የሚመስለው። ለካ ልጄ እኔ ኒ ያላጎሳቁሉታል። አየህልኝ አደለ በጠሌ አባቴ፣ አየህልኝ ራሴ ነው ለራሴ ጥሬ ግሬ ለዚህ ደረጃ ያደረስኩት። የጉልበት ስራ እየሰራ ጥሮ ግሮ የእንጀራ ቤተሰቡን ራሱ በኢኮኖሚ አንዳንድ ያግዝ ነበር። በጣም ብዙ ጊዜ አይደለ፣ በእኔ ጫንቃ እንደሚኖሩት። በእኔ ጫንቃ ታዲያ። በትምሮ ራሱ እኮ የደከረተው ታላላቆቹን እየሰራ ስለሚያስተምር ነው። እውነት ነው፣ እውነት ነው። አቤት አቤት፣ ያሳለፍኩት መከራ ራሳለፍኩት ስቀኝ። ከዚህ በኋላ እኔ አባቷ አለሁለት እኛ እኛም እኮ በጣም ብዙ ክፉና ደጉን አሳልፈናል። የሆነ ጊዜ ከቤት ተባሮ የምንበላውን እየበላ የምንጠጣውን እየጠጣ እንደውም እኔ አንዴ አስታውሳለሁ እናቴ ሹሮ ስታቀርብለት ይህንን የዲያስፖራ ምግብ ማና መጥቶላችሁ ነው ሲል በቃ እምባዬ። ያን የጨለማ ጊዜ አታስታውሰኝ። ያን የተረገመ ወቅት አታስታውሰኝ። በቃ በቃ። ልጄ ለዚህ ሁሉ ነገር የዳረኩት እኔ ነኝ። አሁን ግን የምክስበት ጊዜ ደርሷል። እውነት ነው እውነት ነው። በቃ ጨርሳችኋል፣ ሂዱ እና ስለ ካሳው እናውራ። እንደዚህ ለፍቼ አሳድጌ አባቴ አይደለህም ይበላኝ። ያውም ፈንጋስ መስለው ነው ልጅ። በዚህ ግን እንደዚህ ሀብታም አባት ይኖረዋል ብዬ አስቤያለሁ። ቅ- አቤት ግርማ ሞገስ እንግዲህ አጠገባችን የዲኤንኤ ምርመራ ውጤት ይገኛል። አቶ በቀለ የበዛብህ ወላጅ አባት መሆናቸውን አለመሆናቸውን የምናረጋግጥበት ሰዓቱ ደርሷል። ምን ተሰማችሁ? በእውነት እኔ ድብልቅልቅ ያለ ስሜት ነው የሚሰማኝ። ቀዝቃዛ፣ ሙቅ ማለት ሁለት የተለያዩ ነገሮች አንድ ላይ፣ በቃ አላቅም ብቻ የሚሰማኝ እስኪ አይደል እኔ ምን አይነት ስሜት ነው የተሰማኝ? አንድ አይነት። በበዛብህና በአቶ በቀለ ለማ የአባትነትና የልጅነት ማረጋገጫ ከምላስ በተወሰደ ሳምፕል የዲ ኤን ኤ ምርመራ፣ አቶ በቀለ የአቶ በዛብህ ወላጅ አባት ወላጅ አባት አይደሉም። ውሸት የሕክምና ስፍርት ነው። ልጄ እንዳልሆንክ ውስጤ ነግሮኝ ነበር። እኔም አባቴ እንዳልነበርክ ውስጤ ነግሮኝ ነበር። በዚች ጥቂት ጊዜ ውስጥ ለሆዱ ያወጣሁት ገንዘብ አንድ ቤት ይገዛል። ይሄ ሆዳም ልጅ ነው አባት ወይ ትልቅ ሰው፣ አራት ቤት ይኖረው ነበር። እንኳንም አንተ አባቴ ብትሆን ማን ታስቀመጠኝም። ይሄ ባልተቆረጠው አባቴ አባቢ ኩይኒ ይቅር በል ያለ ትክክለኛ አባት አንተ ነህ። እንዳትመለስ የኢትዮጵያ ህዝብ ፍረድ በሴራና በትርክ አባቴን ተረጠቅ ፍረደ አቤት! ይሄ ህዝብ ፈረደበት።